የአንጎላው ጳጳስ በ2025 ኢዮቤልዩ የሚደረገውን ንቁ ተሳትፎ አበረታቱ። በአንጎላ የሜኖንጋ ገረ ስብከት ጳጳስ ሊዮፓልዶ ንዳ ካልኮ በመካሄድ ላይ ባለው የካቶሊክ ቤተ ክርስቲያን የ2025 የኢዮቤልዩ ዓመት ላይ የእግዚአብሔር ሕዝቦች እያደረጉ ያሉትን ተሳትፎ ያበረታቱ ሲሆን የኢዮቤልዩ መክፈቻ ከዓለም አቀፋዊው ቤተ ክርስቲያን ጋር በመተባበር ምእምናኑ ያደረጉትን ተነሳሽነት ማድነቃቸውን ገልጸዋል። ብፁዕነታቸው ከቅድስት ቤተ ክርስቲያን ጋር በመተባበር ይህንን ኢዮቤልዩ በጠንካራ እምነትና በብዙ ተሳትፎ እንኖራለን በማለት ተናግረው በዚህ በዓል ሴቶችና ወንዶች የህግ ታራሚዎችና ቤተሰቦች ይገኙበታል በማለት ተናግረዋል። ብፁነታቸው በዚህ በዓል ማንም እንዳይቀር ጥረት አድርገናል። በኢዮቤልዩ መጨረሻ ላይ መላው አገረ ስብከት በአንድ ትልቅ የመዝጊያ ዝግጅት ላይ ይሰበሰባል ብለዋል። ብፁነታቸው ምእምናን በአገረ ስብከቱ ላሳዩት የማይናወጥ ቁርጠኝነት አመስግነው ኢዮቤልዩ ለመላው አገረ ስብከት እምነት የሚታደስበት ጊዜ ነው በማለት ተናግረዋል።